ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትናንትና ሁላችንም እንዳየ ነው፣ ብሩኬን አሞታል እና ያው ሆስፒታልም ሄዷል የሕክምና ውጤቱ ያው ዛሬ ነው የሚነገረ። የታመመውም እንግዲህ ያው ኖርማሊ ሁሌም ጨጓራ ህመም አለበት። በጣም ጨጓራውን ይታመማል በጣም። ብዙ ጊዜ የጨጓራ ህመም ደግሞ እየቆየ በመጣ ቁጥር በደንብ ካልተንከባከብ ነው በደንብ ትሬት ካላደረግ ነው በደንብ መወሰድ ያለበት መድኃኒት ካልተወሰደ ጨጓራ በሽታ ኖርማሊ ቀለል ተደርጎ ከታየ፣ ብዙ ጊዜ እንደ ልማድ ሆኖብን ጨጓራ በሽታን ቀለል አድርገን ነው የምናየው፣ ብዙዎቻችን ማለት ነው። ግን ጨጓራ በሽታ በጣም ቀላል አይደለም። እየቆየ በሄደ ቁጥር ወደ ሌላ ይቀየራል። ወደ አንጀት ቁስለት፣ ወደ ጨጓራ ባክቴሪያ ብቻ። ግን በጊዜው የጨጓራ ህመም እንክብካቤ፣ ትሬት ካልተደረገ ህመሙ እየባሰ እየባሰ መጥቶ ትልቅና ከባድ ደረጃ ነው የሚያደርሰን። ህመሙ መጥፎ ህመም ነው የሚሆነው። እውነቴን ነው። ጨጓራ በሽታ እያላችሁ ጨጓራ በሽታን ቀለል አድርጋችሁ እንዳታዩ ምክንያቱም የከፋ ደረጃ ከደረሰ በኋላ ወዲያ ቢሉት ወዲህ ቢሉት ችግር ነው እና ብሩኬም ያን ያጋጠመው እኔ ስለማውቀው ነው። ጨጓራ በሽታ በራሴ መዳም ቤት እያለሁ ሳልንከባከበው ዝም ብዬ በቃ ለጊዜው ሲያመኝ የማይመቸኝ ምግብ አልበላም፣ ምግብን ሲከለክለኝ ዝም እለዋለሁ። ከዛ በራሱ ሻለ ሲለኝ ደግሞ እተዋለሁ እና ደግሞ ጊዜ እየጠበቀ እየመጣ ያሰቃየኝ ነበርና ግን አሙኝ አሙኝ ትንሽ ትውትት ያደረገኝ የተዋለሁ ገባችሁ። ግን እየባሰ እየባሰ ሲሄድ ደግሞ ምንድን ነው የሚያመጣው ወደ ላይ ወደ ታች፣ በጣም ኃይለኛ ሆድ ቁርጣት፣ በጣም ከባድ ሆድ ቁርጣትና ወደ ላይ ወደ ታች ያመጣብኝ። ከዛ በቃ የባሰው ህመም ከባዱ ህመም ሲመጣ ሆስፒታል ገባሁኝ፣ ሐኪም ቤት ገባሁ። ከዛ መድኃኒት ምናምን ሰጡኝ፣ እንዳልኳችሁ አንጀት ቁስለት ምናምን ወደዛ ወደዛ ተቀይረዋል ማለት ነው። ብቻ እየከፋ ነው የሚሄደው፣ እና ቡቡዬም እንደዛ ስለማይንከባከበው ጨጓራ ነው ከባድ ከባድ ችግር ያመጣበት እና ሌሎቻችሁ ግን እንደ ኮሜንት ስርገ ብቻ አይቼ የምታወሩት ማአት የምታወሩት ጉድ እኔ የሚገርመኝ ነገር አንድ ሰው እነሱ ሀይሚና ብሩኬ አንድ ላይ ነው የሚኖሩት፣ ገባችሁ? ለብሩኬ ክፉ ቀን ደራሹ ሀይሚ ናት። ለሀይሚ ክፉ ቀን ደራሹ ብሩኬ ነው። ግን እናንተ በመሀል እየገባችሁ እንዲህ አርጋው ነው እንዲህ አርጓት ነው። እረተው ቤተሰብ፣ ረተዉ ረተዉ፣ እንማር በስከዛሬው ረተዉ፣ ግን ተዉ። ይደብራል እንዴ! አሁን ትናንትና ሃይሚን ስትሰሯት የነበራችሁ ስራስራ ነው። ሲዘቀዝቋት ዝቋት ነው ያመሹት። እንደው ጭውት ነው ያሉባት ጭውት። ትላንትና ደግነቱ ፎቶዋን እንጂ እሷን ማግኘታችሁ እሷን ማግኘት ስለማችሉ ነው እኔ። በአካል ብታገኟትማ ምልታስቡ እንደምትችሉ የሰው ቅርጽ የሌለባችሁ ማለት ነው። የሰው አቋም የሌለባችሁ ሰዎች። የምሬን ነው ምላችሁ። እንደው ዝቅዝቅ ትላንትና። ፎቶዋን ግን ደግነቱ አላይም አላይምኔ። በቃ እያየሁ ከምቃጠልና ከምናደር አለማየት ይሻለኛልና አላይም። ደግሞ በውስጥ የምትልኩልኝ ነገር ታጉኝ። በቃ አተላኩል። ይህን እንደዚ አይነት ወይ አልፈልግም፣ አተላኩል እንዲ ከሌ እኮ እንዲያረግጫ ከሌ እንዲ ከሌ ስም እየተደበቃችሁ ስም እየቀየራችሁ ሀይሚ በምታቃችሁ ስም ቀይራችሁ በአሮጊያ በአዲስ አካውንት እየከፈታችሁ በአሮጊያ አካውንታችሁ ሀይምዬ ሀይምዬ ብሩኬ እያላችሁ፣ ከዛ ደግሞ በአዲስ አካውንት እየከፈታችሁ እሷን የምዘቀዝቆ ሰዎች ናችሁ። ደግሞ ማቃችሁ ማለት ስለዚህ እግዚአብሔርን ፍሩ። በጣም ነው የሚደብረው፣ በጣም ያስጠላል። እንደ ሰው ሆኑ ሰውኛው ይሰማችሁ እንዴ በቃ ማንኛውም ሰው እኮ ይታመማል። ምን ለማለት ፈልገች ነው፣ የማይታመም ሰው እኮ የለም በዚህ ምድር ላይ አይደለም። ይታመማል ማንቻችንም እንታመማለን? ማይታመም ሰው የለም። ግን ብሩኬ የሆነ ነገር ሲሆን ሀይሚን ተጠያቂ የምታደርጉት ነገር በጣም ይደብራል። እግዚአብሔርም እንዴ ምን ታደርግ አትመም ትበለው ተነገራችሁ ስራ ነው የሚሰሩት። እስከ ዛሬው ድራማ ነው ተጣልተው አይደለም። አቃጥላ አቃጥላ ልደፈው ነው አቃጥላ እንዲታደገው እንዲህ ውሃ ደፍታበት እንዲህ ብለው ነው ተነጋግረው ቢሆን የሚሰሩት እናንተ በምን ታውቃላችሁ? ፈጣሪ ትዕግስቱን ስጠኝ። አቃጥላችሁ ልደፉኝ ነው ይህንም ምን እሷን ብቻ እረ፣ ልደፉኝ ነው በቃ፣ ምንም ታድርገው መብቷ ነው። ደግሞ እኮ ከትላንት ወዳ ማሞኛል እያለ ነበር ብሩክ። ከትላንት ወዳ ራሱ አሞኛል እያለ ነበር። እና አየሩም አሁን ደግሞ በጣም የቅዝቃዜ ሰዓት ነው፣ መጥፎ ሰዓት ነው። ሁላችንም የየራሳችን ደግሞ የማይስማማን አየራለሁ። ገባችሁ? ለምሳሌ አሁን ወቶ በጋ ሲመጣ ወይም ደግሞ በጋ አልቆ ክረምት ሲመጣ የሆነ አየር አለ፣ በጣም የሚያስጠላ በቃ ሀገሩ ሁሉ ጉንፋን በጉንፋን የሚተኛበት ወቅት ነው። ይሄ ደግሞ አሁን ጥቅምትና ህዳር ጥቅምትና ህዳር ደግሞ በጣም ኃይለኛ ብርድ ነው፣ በጣም ኃይለኛ ቅዝቃዜ ነው። መጥፎ ሰዓት መጥፎ አየር ነው ያለው አሁን ደግሞ ማለት ነው። ስለዚህ እግዚአብሔር ባመመው ሀይም የምትዘቀዘቅበት ምክንያት ብቻ ግን እንደው ፈጣሪ ማስተዋሉን ይስጣችሁ። የምር ሌላ ምንም ማለት አምላክ ማስተዋሉን ይስጣል። ለሁላችንም ለሁላችንም ፈጣሪ ማስተዋል ይስጣል። የምር እንደው ግርም ትሉኛላችሁ። ግርም ማለት ነው። በቃ ይሁን በቃ። እንደት ነው እንካ ይበለኛ። እናስብ። ኧረ ፈጣሪ ይማረው። እሱን መብራን እየተዳብሰው። እሱን ምንም አይሆንብን። እንደናንተ እንደናንተ ግን በጣም ብዙ ነገር ታሳስባላችሁ፣ በጣም ብዙ ነገር ታናግራላችሁ። ግን ደግሞ እናንተ ደግሞ እሱን አትወክሉትም። እሱን ስለማትወክሉት እሱ ተናግሯል አትወክሉኝም፣ እናንተ እኔ እኔ እንደግፋችሁ ቅመሜ ነው ብትሳደቡ የምትናገሩ እኔን አትወክሉኝም ብሏል። ሁለተኛ ነገር ደግሞ እኔ ኮሜንት ላይ የምጽፉት ማለት እኔ ማናት እጭ አረ ኔንጃ የሆነ ኮሜንትም ተልኮልኛል። ምንድን ነው የሚለው? ኮሜንቱን በእርግጥ የእሷን በትክክለኛ የት እንደጻፈችው ገብች ባላይ፣ ግን ሲጀመር እነሱ ኮሜንት ስር እኔ ኮሜንት ማነበው ሰዓት አመቻችቼ ጊዜ አመቻችቼ ነው ማነበው። በቃ ሰሞኑን ደግሞ እየተመቸኝ አይደለምና ግን የሆነ ፎቶ ሼር አድርገውልኛል ምንድን ነው የሚለው መሰላችሁ? ብሩኬ ገና ምን አይታ፣ የሰው እንባ ገና ብዙ ምን አድርጎ ነው የሰው እንባ? ደግሞ የማን ነው እንባ ይለቀስላችሁና ማለት ነው? ምን አደርጋችሁ ደግሞ ማንና ያስለቀሰው? ግርም ይለኛል። የት አግኝቷችሁ የት አውቋችሁ እናንተ ወይም አምላኬ፣ እኔ እንደው ግርም ይለኛል። ከባድ ነው አለ። እንደው ውሃ ቢወቅጡትም ቡጭ ነው። ለነገሩ ቢነግሮቹ የማይሰማ አይገባችሁ። እኛ ምን ያርጉ ታዲያ እነሱ ያው እንደዚህ። ግማሾቻችሁም ብር የምልኩም አላችሁ አሉ። እኔ ታስታውሱ ከሆነ ባለፈው ምንድነው ብር ለከሌ ለከሌ እና ከሌን ስማቸው ሳይጠቀስ ብቻ ግን ብር እንደሚልኩለት ታዲያ ላኩልኝ ብሎ አስገድዶ አላካችሁለት። ከላካችሁም ምን ክታርጎ ይብላችሁ። ያው በሌላ እንደ በምን ልታለቅሱ ትችላላችሁ ብዬ ነው፣ እንዲህ አይነት ኬስ ካለ ብዬ ነው። ባለፈ ሲወራ ስለነበረ እኔ ብዙም ጆሮ ሰጥቼ አልሰማሁትም፣ እንጂ የእናቱን ቦታ ያሰራ ምናምን ነገር ምናምን ነገር ለሀይሚ ፍቅሩን እንዳይገልጽላት ምናምና የሚባል ወሬ እኔ እግዚአብሔር ይመስገን አንድ ግሩፕ ነበረ፣ ከዛው ልቅ ብዬ ወጥቻለሁ። ባልታልሰማው